አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስም፣ ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኪ አገር ሉኪዮስ ለሚባል ለአንድ መነኮንን ራሱን ባሪያ አደረገ። መኮንኑም የንጉስ ወዳጅ ነው። ቅዱስ ቶማስንም፣ የምታውቀው ሙያህ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ ምክራቦችን እና አዳራሾችን እሰራለው። ደግሞ ጠራቢ ነኝ። ሞፈሮችን፣ ወንበሮችን፣ ሌሎችንም እቃዎችም እሰራለው። ደግሞ ጥበበኛ ባለመድኃኒት ነኝ። በሽታ ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉስ ጠቃሚ የሆነ ባሪያ አገኘው አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግስትም እንዲሰራ አዞ መኮንኑ ወደ ንጉስ ሄደ። እርሱ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመረ። በፊቷም ተአምራትን አደረገ። እርሷም በክብር ባለቤት ጌታችን አምነች፣ ከእርሷም ጋራም ብዙዎች አመኑ። ንጽህናዋን በመጠበቅ እንድትጸና አዘዛት። የሃይማኖትም ምስጢር እንድታስተውል አደረጋት። መኮንኑም ከንጉስ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ ጠራውና አንተ ክፉ ባሪያ እሰራቸዋለሁ ያልካቸው በጎ ስራዎች ወዴት ናቸው አለው ቅዱስ ቶማስም አልዋሸውህም ምኩራቦችንና አዳራሾችን የሰሯቸው ለሰማያዊ ንጉስ ማደሪያ የሆኑ እሊ የሰዎች ነፍሳት ናቸው የጠረብኳቸው መፈሮችም የኃጢአትን እሾህና አሜኬላ ከሰዎች ልብ የሚነቅሉና አርሶ የሚያለሰልሱ እነርሱም የወንጌል ትምህርቶች ናቸው። ጥበብም ያልኩ አንድ ነው የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ስጋና ደም ነው ብሎ መለሰለት። መኮልኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘን ችካል ተክለው ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ወምጣጤ በገፈፈው ስጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑም ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞቶች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት ወደ ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሺ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲሁም የአገር ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። እያስተማራቸውና በቀናች ሃይማኖት እያጸናቸው፣ ከእሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያውኑ ይድናል። ከዚህ በኋላ ከእርሱ ዘንድ ወጥቶ ቅንጦሪያ ከሚባል አገር ገባ። ሲገባ አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ፣ ቅዱስ ቶማስም እንዲህ ለምን ታለቅሳለ አለው። ሽማግሌውም ሰባት ልጆች ነበሩኝ በሐሰት ነገር ንጉሥ ገደለብኝ። ደግሞ እዳ አለብኝ። ከነርሱ አንዱ እንኳ ቀርቶ ቢሆን ለኑሬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደ በልጆች መቃብር ላይ አኑር አለው። እንዳዘዞም ባደረገ ጊዜ ሰባቱ ሁሉ ልጆቹ፣ ሌሎቹም ስምንት ወንዶች በዚያ አስቀድሞ ተቀብሮ የነበሩ በአንድነት ተነሱ። ይቺም ተአምር ከሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በደንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅር በለን እያሉ ጮሁ። ያን ጊዜም አዳናቸው። የቀናች ሃይማኖትን ማስተማራቸው በአብ በወልድ በመንፈስ ቅዱስም አጠመቃቸው። ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾመላቸው። ከዚህ በኋላ ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉስም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበረ። ብዙዎችም በስውር እየመጡ ያስተምራቸው ነበረ። በክብር ባለቤት ጌታችንም አመኑ። ንጉሥም ስለ ሚስቱ ተቆጣ። ነገር ግን በህዝብ መካከል መግደልም ፈራ። ከከተማ ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጎት አራት ወታደሮችን አዘዘ። የንጉስ ልጅም ቆሞ ይመለከት ነበረ። የአገር ሰዎችም ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ፣ ግን ሞቶ አገኙት። አንስተውም ገንዘው ከነገስታት መቃብር በአንዱ አኖሩት። በንጉሱ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሱ ልጅ አንገት ላይ ሊያንጠለጥሉለት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሱ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉስም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ደብሶች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግስቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያ ቶማስም በረከቱ ከእኛ ጋር ትኑር ለዘላለሙ አሜም። እንዳግመኛም ከታምራቱ አንዱ እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበር። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26 ሲሆን በሐዋርያ ቅዱስ ቶማስ በዓል ብዙ ህዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥቅል ንፋስ ተነሳ። ሰዎችም ሁሉ ወደ ሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለመቀበል ቀደሱ። የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ስጋ በላ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱም አንዱ ከህዝቡ መጡ። አንድ ህዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪሪያሌሶን እያሉ በመጮ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ህዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርም ባህሩን በዚያ አውሎ ነፋስ እንደቀድሞ መለሰው። በየዓመቱም እንዲህ ይሆናል ሁልጊዜ እስከ ዛሬ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያ ቶማስ ጸሎት ይማረን በረከቱም ይደርብን ለዘላለሙ አሜን። በዚችም ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሶንያም መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን እንደ ዘለዓለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሀያ ሰባት በዚህች ቀን ለአባቶች ሊቃነ ጳጳሳት ሰላሳኛ የሆነ የእስክንድሪያ አገር ሊቀ ጳጳሳት አባ ዮሐንስ አረፈ።